የአሜሪካ ጦር የበላይነት ተገፈፈ። የቻይና ጦር የዓለም ልዕልናውን አረጋገጠ። የኃያላኑ ፉክክር በሶስት ግንባር። ከአመታት በፊት ሶስተኛዋን ፕላኔት ምድርን የምታምስ አንድ ሀያል ሀገር ብቻ ነበረች፤ ሀገረ አሜሪካ። እሷ የጠላችው የሌላ ሀገር መሪ ወይም ለአስተዳደሯ የማይመች ሌላ ሀገር ከተገኘ ሰበብ ተፈልጎ እንዳይሆን ሆኖ እንዲጠፋ ይደረጋል። በወታደራዊ ዘርፍ፣ በኢኮኖሚና በቴክኖሎጂ በኩልም የእሷን ያህል ሀያል አልነበረም። ግን ጉልበትም ይከዳል፣ ሌላም ልዕለ ሀያል ይነሳልና፣ አደገኛዋ የመካከለኛዋ ምስራቋ ኮኮብ ቻይና ወደ ቀዳሚነት መጥታለች። አሁን የቻይና አዳዲስ የጦር መሳሪያዎች በዓለም ሁሉ የሚፈለጉ ሆነዋል። የቴክኖሎጂ ውጤቶች የአሜሪካን የቴክኖሎጂ ድርጅቶች የሚያርበደብዱ ከሆኑም ሰነባብተዋል። ኢኮኖሚዋ በበኩሉ በአለት የተገነባና የማይሸበር ሆኖ የቆመ ሲሆን በብልሃተኞች የሚመራ የሀገሪቱ ድንቅ ክንድም ነው። ለመሆኑ ቻይና እንዴት የአሜሪካን የበላይነት ገፈፈች? አሜሪካስ እንዴት እጅ ሰጠች? ሰሞነኛ ጥንቅቅ ያለ ጥንቅር ከትክክለኛ ቁጥራዊ መረጃዎች ጋር አሰናድቶላችኋል። እስከ መጨረሻው አብራችሁን ዝለቁ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን ምጥቻለው እያለን ነው ቤትን፣ ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ፣ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። አራት ሺ ካሬ ላይ በተንጣለለው ህንፃ ባለ አንድ መኝታ ከ49 ካሬ ጀምሮ ባለ ሁለት መኝታ 9 አምስት ካሬ እንዲሁም ባለ ሶስት መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ አንድ መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 2447 አሊያም 0972775489 ሜሪት ፕሮፐርቲስ። የቻይና ወታደራዊ ብልጫ አሜሪካ ላይ ቻይናውያን ዛሬ ላይ የዓለም ልዕለ ሀያል የሆነች ሀገር ባለቤት ሆነዋል። የአንድ ሀገር ሀያልነት የሚገለጽበት አንዱ ደግሞ ወታደራዊ ብቃትና ጉልበት ነው። ትናንት አንዲት አሜሪካ የምትባል ጠንካራ ሀገር ዓለምን ከጫፍ እስከ ጫፍ ስታምስ እንዳልነበር ዛሬ ከወደ መካከለኛው ምስራቅ ቻይና የተሰኘች የማትሰበር የብረት አሎሎ መታባታለች። በቅርቡ እንደውም ጭራሽ የቻይና ውጭ ጉዳይ ሚኒስትር ዋንግዬ አሜሪካ ጥንካሬዋን በመተማመንና የዓለምም ልዕለ ሀያል ነኝ ብላ በማሰብ በሌሎች ሀገራት ላይ ከፍተኛ ጫናና ግፊት ለማድረስ ትፈልጋለች። ነገር ግን ለአሜሪካ በግልጽ አንድ ነገር ልነግራት እፈልጋለሁ። ከዚህ በኋላ ዓለምን እንደፈለግኩ አሽከረክራለሁ የሚል አንድም ልዕለ ሀያል ሀገር አይኖርም። ቻይናም የትኛውም ሀገር የሌሎች የበላይ ነኝ ቢል ፈጽሞ አትቀበለውም። አሜሪካ ከሌሎች ሀገሮች ጋር በእኩልነትና በመከባበር የማትቀርብ ከሆነ ከዓለም አቀፉ ማህበረሰብ ጋር በመሆን አሜሪካን አስፈላጊውን ትምህርት መስጠት የእኛ ኃላፊነት ነው። ለዚህም ቻይና ቃል ትገባለች በማለት አስጠንቅቀዋል። ቻይና በቅርብ ዓመታት ውስጥ አሜሪካን በወታደራዊም ሆነ በኢኮኖሚያዊ አቅም መሪነቱን የተረከበች ሲሆን የቻይና ግስጋሴ ያስፈራቸው ምዕራባውያን ቻይናን እንዴት እንመክት በሚል ቢስ ሰባሰቡ የቻይና ምላሽ ግን ከዚህ በኋላ ዓለም በትንሽ ኃይሎች አትመራም የሚል ነበር። ጭራሹኑ ከወር በፊት በቤጂንግ አደባባይ የታየው የቻይና አስደናቂ ወታደራዊ ትርኢት ሃይፐርሶኒክ ሚሳይሎችና አዲስ የዓለም ስርዓት ወይም ኒው ወርልድ ኦርደር ይፋ ማድረጓ የበለጠ የአሜሪካንንና መላ አውሮፓን አስደንግጧል። ከሳምንታት በፊት በቻይና የተከበረው ሰማናኛው ወታደራዊ ትዕይንት ለዶናልድ ትራምፕና ለአሜሪካውያን ከቅዠት ያላነሰ ነበር። ትራምፕ ታመው ከነበሩበት በድንገት ብቅ ሲሉ በሕይወት አለው እዚህ ነኝ አልሞትኩም ሲሉ አለም ደነገጠ። ግን እውነተኛው ቅዠት ጤንነቱ አልነበረም። አሜሪካን እስከ መሠረቷ ያናወጠው የቻይና ወታደራዊ ትርኢት ነበር። ቻይና ሲአይኤ፣ ፔንታጎን እና የአሜሪካን አየር ኃይልን ሳይቀር ያሳሰባቸውን መሳሪያዎች አሳይታለች። ሃይፐርሶኒክ ሚሳይሎች፣ የውሃ ውስጥ ድሮኖች፣ የሌዘር መከላከያ ዘዴዎች፣ በኤአይ የተሻሻሉ የጦር መሳሪያዎች እና እያንዳንዱን የአሜሪካን ማዕዘ ሊመቱ የሚችሉ አህጉር አቋራጭ ባለስቲክ ሚሳይሎች። እንደ ጄኤል3 ወይም ዲኤፍ 41 ያለ አንድ ሚሳይል ሙሉ የአሜሪካን የጦር ሰፈሮች ሊያወድም ይችላል። አንድ ሚሳይል የአሜሪካን ወታደራዊ በጀት ትንሽ ክፍል ወስዶ በአስር ሰከንዶች ውስጥ በቢሊየን የሚቆጠር ዶላር የሚያወጡ ሰርጓጅ መርከቦችን ማጥፋት መቻሉ ተአምር ነው። በእርግጥ ሰልፉ ስለ መሳሪያዎች ብቻ አልነበረም። የፑቲን፣ የኪም ጆንግ ኡን፣ የሺጂንፒንግ እና በደርዘን የሚቆጠሩ የዓለም መሪዎች አሜሪካ ብቻዋን ለእላህያል አለ መሆኗን የሚያሳይ ትርኢት ነበር። ለትራምፕ ይህ ውርደት ነበር። አንድ ጊዜ ቻይናን ለብቻዋ ማግለል እንደምትችል ቢያስብም፣ አሁን ግን ሁኔታው ተቀይሯል። ቻይናን ከማግለል ይልቅ አሜሪካ ራሷ የተገለለች ትመስላለች። የቻይና መልእክት ግልጽ ነበር፤ ጦርነት አንፈልግም፣ ነገር ግን ካስገደዳችሁን ማንም አይተርፍም። የሃይፐርሶኒክ ሚሳይሎቻቸው ፍጥነትና የመንቀሳቀስ አቅም ማንም ሊያቆማቸው አይችልም። እጅግ የላቁ የአሜሪካ መከላከያ ስርዓቶች እንኳን ከነሱ ጋር ሲነጻጸሩ ምንም ፋይዳ የላቸውም። አስፈሪው ክፍል ቻይና አሜሪካ ታይዋን ውስጥ ጣልቃ ከገባች በኢኤምፒ ጥቃቶች ሙሉ ሀገሮችን መዝጋት እንደሚችሉ ፍንጭ ሰጥታለች። ይህም የመብራት መቆራረጥ፣ የመገናኛ መስመሮች መቋረጥና ልዕለ ኃይሎች አቅመቢስ ይሆናሉ። ትራምፕ በግልጽ ተናደው በሁለተኛው የዓለም ጦርነት ወቅት አሜሪካ ቻይናን በመሳሪያ በገንዘብ እንደረዳቻትና ያለኛ ቻይና ባልኖረችም ነበር ብለው ለዓለም ለማስታወስ ሞክረዋል። ግን ዛሬ ቻይና አሜሪካ አታስፈልጋትም። ሩሲያ ሰሜን ኮሪያ እና ህንድ እንኳን ቀስ በቀስ ወደ እሷ እየተጠጉ ነው። አንድ ጊዜ የአሜሪካን ቁልፍ አጋር ተደርጋ የምትታየው ህንድ አሁን ከቻይና የበለጠ እየገዛች ነው። እናም የዋሽንግተንን ፍላጎት ለመቀበል ፈቃደኛ አይደለችም። በወታደራዊ ቴክኖሎጂ አሁን ላይ አሜሪካ ከቻይና በዓመታት ወደኋላ ቀርታለች ቢባል ማጋነን አይሆንም። ሃይፐርሶኒክ መሳሪያዎች በኤአይ የሚመሩ የጦር መሳሪያዎችና ቀጣይ ትውልድ ሚሳይሎች ቻይና አስቀድማ ሞክራ አሳይታቸዋለች። አለም አይቶታል። እናም አሜሪካ ልትክደው አልቻለችም። አሜሪካ ሃይሏን ኔቶን ተጠቅማ ብዙ ግፍ ያለማንም ከልካይነት ስትሰራና የዓለምን ስርዓት በብቸኝነት አምባገነናዊ በሆነ መንገድ ደፍቃ በብዙሀኑ ላይ መከራ ስትጭን ይህ ያልተዋጠላቸው እነ ሩሲያና ቻይና፣ ኮሪያ፣ ብራዚልና መሰል የብሬክስ አባል ሀገራት የጋራ ጥምረት በመፍጠር የመጫወቻውን ሜዳ ገልብጠውታል። የአሜሪካ አምባገነንነት በቻይና ወደፊት መምጣት አክትሟል። የቻይና ብርቱ የኢኮኖሚ ጡንቻ። ከወራት በፊት የሁለቱ ሀገራት የስውር የኢኮኖሚ ሽኩቻ ድብቅነቱ አብቅቶ ሰጣገባውና አደገኛ ውድድሩ ይፋ ወጥቶ የነበረ ሲሆን በጊዜው ቻይናና አሜሪካ በታሪፍ ከመቼውም ጊዜ በላይ እየተላፉ ነበር። ቻይናውያኑ ታዲያ በወቅቱ በታሪፍ ጨዋታው የፖለቲካ እውቀታቸውም በእጅጉ እየታየ ነበር። ትራምፕ በጊዜው ለጣለባቸው የሰላሳ አራት በመቶ ታሪፍ እነሱም በምላሹ ተመጣጣኝ ታሪፍ ሲጥሉ አስበውና አቅደው ነበር። አሜሪካ በትራምፕ ቀጥተኛ ፍላጎት ለጣለችው ታሪፍ ቻይና ምላሹን ስትሰጥ ብዙ አልቆየችም ነበር። ምላሹ ግን ትራምፕን በጣም ያናደደ ነበር። እንደውም ወዲያው ትራምፕ ቻይና ታሪፉን ካላነሳች ታሪፉን ሀምሳ በመቶ አደርሰዋለሁ ብሎ ነበር። ትራምፕ ለምን ተናደደ ካልን ደግሞ ምክንያቱ የቻይና ታሪፍ የተጣለው ቤጂንግ ከአሜሪካ በምትገዛው የግብርና ምርቶች ላይ የነበረ በመሆኑ ነው። አሜሪካ በየዓመቱ ከ150 ቢሊዮን ዶላር በላይ ዋጋ ያላቸው የግብርና ምርቶችን ለዓለም ገበያ የምታቀርብ ሲሆን፣ ዋነኛዋ ሸማች ደግሞ ቻይና ናት። ቻይና ታዲያ በጊዜው ታሪፉን ስትጥል፣ በዚህ ቀዳሚ ተጎጂዎች ደግሞ የአሜሪካ ገበሬዎች ሆኑ። እነዚህ የአሜሪካ ገበሬዎች ደግሞ ትራምፕን ወደ ስልጣን ያመጡ ናቸው። ነጭ፣ ብዙም በትምህርት ያልገፉ ወግ አጥባቂ፣ ባለሰፋፊ እርሻ ባለቤት የሆኑት እነዚህ አርሶ አደሮች የትራምፕ ስልጣን የጀርባ አጥንት ናቸው። ስለዚህም ይህ የቻይና ታሪፍ ከኢኮኖሚያዊ ትርጉሙ ባለፈ ለትራምፕ ፖለቲካዊ ጫናም ኖረው። ይህ ማለት ቻይና እያጠቃች ያለችው በትራምፕ ዘመን ተረኛ እንሆናለን ያሉትን ነጮችን ሆነ። ትራምፕ በጊዜው ቆጣ ቆጣ ያለውም ለዛ ነበር። አስቂኙ ነገር ደግሞ በወቅቱ ቻይና በውሳኔዋ እንድትገፋ እያበረታቱ የነበሩት ካናዳውያን መሆናቸው ነው። ምክንያቱም ነገሩ ጦዞ ከለየለት ቻይና አሜሪካን ትታ ለግብርና ገበያ ፊቷን ወደ ካናዳ ገበያ እንደምታዞር ተስፋ አድርገው ስለነበር ነው። የቻይና የኢኮኖሚ የበላይነት የታየበት አንዱ ሁነት ይሄ ሲሆን እንደተፈራው ግን ቻይናና አሜሪካ ወደ ዋናው የንግድ ጦርነት ሳይገቡ እንዳሟሟቁ ቀረ። ግን የቻይናውያኑ ተንኮለኝነት ረቀቅ ያለ ሆኖ አለፈ። ቻይና ባለፉት 30 ዓመታት 850 ሚሊየን ዜጎቿን ከድህነት አውጥታለች። ላለፉት ሁለት ዓመታት ደግሞ ከ30 ሚሊየን በላይ በአይኤምኤፍ ሪፖርት መሰረት የባለፈው ዓመት የቻይና ጂዲፒ አቅም ሀያ አራት ነጥብ ሁለት ትሪሊየን ዶላር ሲሆን የአሜሪካ ደግሞ ሀያ ነጥብ ስምንት ትሪሊየን ዶላር ነው። በዚህም የዓለማችን ግዙፏ ኢኮኖሚ ቻይና ነች። በዚህ ስሌት ቻይና በሶስት ትሪሊየን አሜሪካን ትበልጣለች ማለት ነው። በጂዲፒ ኤምፒፒ ስሌት የቻይና ኢኮኖሚ ከአሜሪካ ይበልጣል። ግን አንድ የአሜሪካን ዶላር በብዙ የቻይና ዩዋን እንዲመነዘር በማድረግ ቻይና የዓለም ኢኮኖሚ ላይ ስለምትቆምር ኢኮኖሚዋ መለካት ያለበት በዩዋን ፒፒፒ ነው ይላሉ አሜሪካውያኑ። በቻይና ሀገር የዶላር የመግዛት አቅም የሚወሰነው በመንግስት ነው። ይህ ደግሞ ለቻይና መቶ በመቶ ጠቅሟል። ምክንያቱም ኢኮኖሚያቸው ግዙፍ ስለሆነ፣ እንደውም የቻይና መንግስት የዓለምን ኢኮኖሚ እንዲያናጋ ያደርጋል ይላሉ እነ አሜሪካ። ይህ ማለት በተዘዋዋሪ የዓለም ኢኮኖሚ በቻይና እጅ ይዘወራል፣ ሀያልነቱም ከእጃችን ወጥቷል እንደማለት ነው። የቻይና የቴክኖሎጂ የበላይነት አሜሪካ ቲክቶክን ለመዝጋት ወይም ለመጠቅለል የምትታገለውን ትግል ለተመለከተ ሰው መበለጥ ምን ያክል አንገብጋቢ እንደሆነ ይረዳል። የቻይናው ዲፕሲክ ኤአይ መጥቶ እንዴት ገበያውን እንደገለባበጠው ለተመለከተ ደግሞ ማን የዘመኑ የቴክኖሎጂ የበላይ እንደሆነ ያውቃል። ጭራሻውን ቻይና ለዓለም የመጀመሪያ የሆነውን ሲክስ ጂ ቺፕ ይፋ አድርጋለች። ይህ አዲስ ቴክኖሎጂ በገጠራማና ራቅ ባሉ አካባቢዎች የኢንተርኔት ፍጥነትን አሁን ካለው በአምስት ሺህ እጥፍ ከፍ ማድረግ የሚችል ሲሆን በገጠርና በከተማ መካከል ያለውን የዲጂታል ክፍተት ለማጥበብ ትልቅ አቅም አለው። በፔኪንግ ዩኒቨርሲቲ እና በሆንግ ኮንግ ሲቲ ዩኒቨርሲቲ ሳይንቲስቶች የተሰራው ይህ ሁሉን አቀፍ ድግግሞሽ ቺፕ በአንድ ሰከንድ ከመቶ ጊጋባይት በላይ የሞባይል ኢንተርኔት ፍጥነት ማቅረብ የሚችል ሲሆን ይህም መጠኑ 50 ጊጋባይት የሆነ ከፍተኛ ጥራት ያለው ኤይት ኬ ፊልም በሰከንዶች ውስጥ እንዲተላለፍ ያስችላል። ቻይናና አሜሪካ የሚፎካከሩበት የአእምሮ ቴክኖሎጂ ምርምርን ብናነሳ ደግሞ ባለፈው ዓመት የአንጎል ምርምር ቴክኖሎጂ ገበያ 2.6 ቢሊዮን የአሜሪካን ዶላር ገደማ የነበረ ሲሆን በ2034 ወደ 12.4 ቢሊዮን ዶላር እንደሚደርስ ይጠበቃል። ይህ ምርምር ግን ለቻይናም ሆነ ለአሜሪካ ከገንዘብ የበለጠ ነው። የቻይናው ፕሬዝዳንት ዢ ጂንፒንግ ሀገራቸውን በሳይንስና ኢኮኖሚ የኃይል ሚዛን የማድረግ የረጅም ጊዜ ዓላማ አላቸው። ይህን ዓላማቸውን አስመልክተው ለሚዲያ በሰጡት አስተያየት የቴክኖሎጂ የፉክክር ዋነኛው የጦር ግንባር እንደሆነ ጠቅሰዋል። የጦርነት ግንባሩ ደግሞ የአንጎል ቴክኖሎጂውን ምርምር ቀድማ በ1970ዎቹ ከጀመረችው አሜሪካ ጋር ነው። አሜሪካም እጅ እየሰጠች ነው። በግብርና ቴክኖሎጂ ዘርፍም ቢሆን ቻይና ዘመናዊ እርሻን እየፈጠረች ሲሆን እነዚህን ዘመናዊ እርሻዎች የሚያርሷቸው ትራክተሮች ናቸው። ማለትም ሰው አልባ ትራክተሮች በአዲሱ የቻይና ቴክኖሎጂ ደግሞ ግብርና እንጂ ገበሬ የለም። ትራክተሮቹ ስራ ብዙ ናቸው። ያርሳሉ፣ ይዘራሉ፣ ያጭዳሉ። ትራክተሮቹ ብዙ የቴክኖሎጂ ትሩፋቶች የተገጠሙላቸው ናቸው። ፋይፍ ጂ፣ ኢንተርኔት፣ አርቲፊሻል ኢንተለጀንስ እና በሳተላይት የታገዘ የስራ ሂደት። ካሁን ወዲህ እርሻው ሩቅ ወይም ሰፊ መሆኑ ቻይናውያንን አያሳስብም። የትም ሆነው እርሻቸውን በስማርት ስልክ መቆጣጠር ይችላሉ። ያነሰ ልፋት፣ የበለጠ ምርት ያጋብሳሉ፣ ጊዜ ይቆጥባሉ። ግብርና እንዲዘምኖ ተራቆ አያውቅም። ቴክኖሎጂው ብዙ ተአምር ነው የሚሰራው። የአፈሩን የእርጥበትና ኒውትረንት መጠን፣ የአየሩን ሙቀት፣ የሰብሉን ጤንነት ይቆጣጠራል። የሰለጠነ የመስኖ ስርዓት የውሃ ብክለትን ይቀንሳል። መቼ መዝራት፣ መቼ ጸረ ተባይ መርጨት፣ መቼ ማጨድ እንዳለባቸው ቴክኖሎጂ በአስደናቂ ሁኔታ እቅጩን ይነግራቸዋል። የቴክኖሎጂው ቱርፋት እርሻው ላይ አያበቃም። ዲጂታል ገበሬዎች የተሻለ ገበያ እንዲያገኙ ቴክኖሎጂው ይረዳል። በጠቅላላ በቴክኖሎጂ ዘርፉም አሁን ሀያሏ ቻይናና ቻይና ብቻ ናት። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስ ኢትዮጵያ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። አራት ሺ ካሬ ላይ በተንጣለለው ህንፃ ባለ 1 አንድ መኝታ ከ49 ካሬ ጀምሮ ባለ ሁለት መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ9 ሺ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ ባለ አንድ መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል ፈጥነው ይደውሉ 0913 68 2047 አሊያም 0972775489 ሜሪት ፕሮፐርቲስ